ሰላም ሰላም ቤተሰቦቻችን እንዴት ናችሁ? ዛሬም ትኩስ ትኩስ መረጃዎችን ይዘን ቀርበናል። የዕለቱን ዜናዎች ዛሬም ለእናንተ ይመጥናል ብለን ያሰብላቸውን ይዘን ቀርበናል። እንደ ወረዱ ሁሉንም ሳንጨምር ሳንቀንስ ለእናንተ ይዘን ቀርበናል። ወደ ዕለቱ ዜናዎች እንገባለን። አንድ ሲስተም አድሚን ትናንት ብቻውን በመመሳጠር 149 ፓስፖርቶችን ሰርቶ 745000 ብር አግኝቷል። ፓስፖርት በጉቦ ማውጣት አሁን አሁን ሕጋዊ እስኪመስል ድረስ የተለመደ ሆኗል። የሚመለከታቸው አካላት ጉዳዩ የነሱ እስከማይመስል ድረስ ችላ ያሉት ይመስላል። የተወሰነ የኢሚግሬሽን ዜግነት አገልግሎት ሰራተኞች፣ ደላሎች ተመሳጥረው ድርጊቱ ላይ መሰማራታቸው መሰረት ሚዲያ ከዚህ በፊት ባደረጋቸው ማጣራቶች አረጋግጦ ነበር። የኢሚግሬሽን ዜግነት አገልግሎት አስቸኳይ ፓስፖርት ለቀን ቀጠሮ 25 ሺህ ብር፣ ለአምስት ቀን ቀጠሮ 20 ሺህ ብር በማስከፈል በኦንላይን የሚሞላ ፎርም አገልግሎት መስጠት መጀመሩ ይታወቃል። ተቋሙ ሲስተሙ ይሰራል በማለት ለህዝብ የሚያሳውቅ ኦንላይን የሚሞላው ፎርም ግን በማንኛውም ጊዜ ሲከፈት የሚል ጽሑፍ እያመጣ እየሰራ እንዳልሆነ ማንም ማረጋገጥ የሚችለው ሀቅ ነው። ይህን ዳግም ለወራት የዘለቀ ችግር እንደሆነ ይታወቃል። አሁን ላይ ከተቋሙ ግቢ ውጭ ያሉት አካላትና የኢሚግሬሽን ሰራተኞች ተመሳጥረው ለአስቸኳይ ፓስፖርት እስከ 35 ሺህ ብር እያስከፈሉ ሲሆን፣ በተቋሙ ውስጥ ከሚሰሩ አንዳንድ አይቲ ባለሙያዎች ጀምሮ እስከ አመራሮች የሚሳተፉበት የኔትወርክ በመዘርጋት ሲስተሙ ከእነርሱ ጋር ተመሳጥረው የሚሰሩ ግለሰቦች ብቻ ማግኘት እንዲያደርጉ በማመቻቸት ዜጎች እየበዘበዙ ይገኛሉ። መሰረት ሚዲያ አዲስ አበባ በሚገኘው ዋና ኢሚግሬሽን ቢሮ የሚሰራው ይህ ህግ ወጥ አሰራር ተመልክቶ ጉዳዩ እንዲህ በአስቸኳይ ቆጥሮ የሚባል አገልግሎት አሁን ላይ ሙሉ በሙሉ የሚባል ደረጃ ተሰጥቶ የኢሚግሬሽን ሰራተኞች የሆኑ ተቋማት ሲስተም አድሚን የሚቆጣጠሩ ሰራተኞች በውስጥ መስመር ከደላሎች ጋር በመመሳጠር ህዝቡን 35 ብር ከተቀበሉ በኋላ እነዚህ አድሚኖች ከ5000 እስከ 6500 ብር ይቀበላሉ። ይህንን የሚያሳይ አንድ ቪዲዮ የደረሰን ሲሆን ስክሪንሾት ከዜናው ጋር ተያይዞ ይታያል። አንድ የተቋሙ አድሚን ብቻ በ1149 ሰዎች ፋይል ብቻ እንደሰራው ያሳያል። ይህም ማለት በአንድ ፓስፖርት 5000 ብር ሂሳብ በቀን 7450 ብር ያገኛሉ ማለት ነው። ደረጃው ለህዝብ ዝግ ተደርጎ እንዲ ለውስጥ የሚሰሩ ፓስፖርት ብዛት ከፍተኛ መሆኑን አዲስ መረጃ ባይሆንም በዚህ መጠን ከአንድ ግለሰብ ብቻ ገንዘብ ወጥ መንገድ ማግኘት መቻሉ ለምን ችግሩ መቅረፍ እንዳልተፈለገ ማሳያ ነው። አንድ አንድ ግለሰቦች በትናንትና እለት ብቻ በርካታ መቶ ሺህ ብሮች ከፍለው የበርካታ ግለሰቦች ፓስፖርት አዲስ አበባ ካለ ኢሚግሬሽን ቢሮ እንደተቀበሉ ያገኙን መረጃ ያሳያል።

የሚለፈልፈው ነገር ግን እንኳን ሊሻሻል ዘረፋው ዘምኖ ተጧጥፎ ቀጥሏል ብለዋል። አቶ አቦ አክለው አሁን ላይ ለፓስፖርት ቀጠሮ ኦንላይን ፕላትፎርም አዘጋጅቶ ማህበረሰቡ ባለበት ቦታ በስልክ ወይም በኮምፒውተር ቀጠሮ ለማስያዝ ለባዮሜትሪክ መረጃ ለመስጠት በቀጠሮ ቀን መቅረብ ብቻ እንዳለበት የታወቀት ሲሰራበት ነበር። ይህን ሲሆን ይሁን እንጂ በአስቸኳይ ፓስፖርት በሁለት ቀን እስከ 25000 ብር እና በአምስት ቀን ደሞዝ ሀያ ሺህ ብር እንደሆነ እየታወቀ ሲስተሙ ማህበረሰቡ እንዳይጠቅም በመዝጋት ቀጠሮ ሊያስቀጥር ቢሮ ሲሄዱ እዚህ አይቀጠረም፣ ውጭ ሂዱና አስቀጥሩ፣ በቀጠሮ ቅል አሻራ ብቻ ና ይባላል ብለዋል። ውጪ በራሱ እንዳያስቀጥር ሲስተሙን ሎክ አድርገውታል። ውጪኛ እናስቀጥራለን የሚሉ ሰዎች አዘጋጅተው በእነሱ አማካኝነት የወለቀን ቀጠሮ በአምስት ሺህ ብር የነበረውን እስከ 35 ሺህ ብር በአምስት ቀን የነበረውን እስከ 20 ሺህ ብር የነበረውን እስከ 30 ሺህ ብር ተቀብለው እነዛ ደላሎች ውስጥ የኢሚግሬሽን ለሚሰሩ መረጃ ልከዋል እንዲቀጥሉ ያደርጋል፣ ማለት ነው። ጉዳዩን አብራርተዋል። ህዝቡ ተሰቃየ። ለማረጋገጥ ማንም በተቋሙ ፕላትፎርም ገብቶ ኡርጌት አፖይንትመንት ቀጠሮ ደጋግሞ ሞክር ይችላል። እነርሱ ቢሮ ውስጥ ግን በገለጹት መልኩ ተመሳጥረው ይሰራሉ። የውሸት ሪፖርት ዜና የበየተቋሙ መስማት ሰለቸን ብለዋል። ሰራት ሚዲያ የተቋሙን አመራር በዚህ ዙሪያ ለማናገር ተደጋጋሚ ሙከራ ቢያደርግም አልተሳካም። የኢሚግሬሽን ዜግነት አገልግሎት አሰጣጡ ዙሪያ በቅርቡ በፓርላማ አባላት ጭምር ከፍተኛ ወቀሳ እንደደረሰበት ይታወቃል። በሰብአዊ መብት ጥሰት ስሙ ይነሳ የነበረው ፖሊስ አሁን ላይ ይህንን ስም መቀየር ተችሏል። 116ኛ የኢትዮጵያ ፖሊስ ምስረታ በዓል ያደገ ፖሊስ፣ እየተለወጠ ላለ ሀገር በሚል መሪ ቃል በመስቀል አደባባይ እየተከበረ ይገኛል በዓሉ ላይ ጠቅላይ ሚኒስትር አብይ አህመድ፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር፣ የክልል ርዕሰ መስተዳድሮች፣ የተለያዩ የመንግስት ስራ ኃላፊዎች፣ የተለያዩ ሀገር ፖሊስ አዛዦች በተገኙበት እየተከበረ ይገኛል። የኢትዮጵያ ፌዴራል ፖሊስ ኮሚሽን ጀነራል ደመላሽ ገብረ ሚካኤል እንደገለጹት የፌዴራል ፖሊስ በ2010 በመጣው ለውጥና ባደረገው ሪፎርም ሁለንተና ለውጥ አምጥቷል። ባለፉት ሰባት አመት የወንጀል መከላከል አቅሙን በሰው ኃይል፣ በቴክኖሎጂ በማሳደግ ውጤታማ ፖሊስ አገልግሎት እየሰጠ ይገኛል። ከሪፎርሙ በፊት በሰብአዊ መብት ጥሰት ስሙ የሚነሳው ተቋም ከሪፎርሙ በኋላ መረጃን በማስረጃ የተመሰረተ የፖሊስ ምርመራ ሰብአዊ መብትን በማከለ መልኩ በመተግበር ይህንን ስሙ መቀየር ተችሏል ብሏል። ተቋሙ የቴክኖሎጂ አቅም በመጠቀም የድሮ ማቅም መገኛ ሬዲዮ በማሳደግ እንዲሁም ምርጥ የተባለ የፖሊስ አፕ መፍጠሩና ባለፉት አመታት ዘመናዊ ለጆቲቃ አቅም መፍጠሩን ገልጿል። የገበያ መዳረሻ ማስፋፋት አለም አቀፍ የንግድ ስርዓቶች መቀላቀል የሚያስችሉ ጉዳዮች ላይ ፓናል ውይይት ተካሄደ የኢትዮጵያ ታምርት ኤክስፖርት 2017 ለአምራች ኢንዱስትሪ አለም አቀፍ ኤክስፖርት ገበያ መዳረሻ አማራጮች ማስፋፋትና አለም አቀፍ የንግድ ስርዓቶች መቀላቀል የሚቻልባቸው ጉዳዮች ላይ ያተኮረ ፓናል ውይይት መደረጉ ላይ ይገኛል በዚህ ወቅት እንኳን ደህና መጣችሁ መልእክት ያስተላለፉት የኢንዱስትሪ ሚኒስትር መላኩ አለበል እንደገለጹት ውይይቱ በኤክስፖርት ዘርፍ የሚስተዋሉ ተዳሮች ዙሪያ በመወያየት ለችግሮች መፍትሄ የሚገኙበት ነው ብለዋል። በውይይቱ የሚገኙ ሀሳቦች መንግስት ለመፍትሄ የሚያዘጋጃቸው መሆኑን ያነሱት ሚኒስትሩ የማኑፋክቸሪንግ ምርቶች ለራስ ፍጆታ የሚመረቱ ብቻ ሳይሆኑ አለም አቀፍ ገበያዎችን የሚመጠን መልኩ መመረት እንዳለባቸው አስገንዝበዋል። የማይክሮ ኢኮኖሚ ማሻ ለቡና ለማዕድን፣ እንስሳት ዘርፍ ላይ በ18 በመቶ ጭምር በማስገኘቱ ከፍተኛ ድጋፍ እየተደረገ መሆኑን ተናግረዋል። የምርት ጥራት ራሱን የቻለ ቋንቋ መሆኑን ያነሱት ሚኒስተር የኢትዮጵያ ኤክስፖርት ምርቶች የሚወሰነው ስትራቴጂ እየተቀረጸ 83 ምርቶች መለየታቸውን ጠቁሟል። ትልቅ አቅም ያላቸው ዓለም አቀፍ ገበያዎች መለየትና ተደራሽ መሆን የሚቻልባቸውን ስልቶች ለእኚህ ገበያዎች የሚመጠን የምርት ጥራትና ብዛት ቅድመ ሁኔታዎች መተንተን እንዲሁም ዓለም አቀፍ ገበያዎች ሰብሮ ለመግባት ማነቆ ለሆኑ ችግሮች መፍትሄ በሚገባቸው ጉዳዮች ላይ ያተኮረ መሆኑን ተገልጿል። የንግድ ቀጣና የትስስር ሚኒስቴር ዴኤታ እንዳለ እንዳለ መኮንን የኢትዮጵያ ደረጃ ኢንስቲትዩት መሰረት በቀለ የኢትዮጵያ ኢንቨስትመንት ኮሚሽን ዘለቀ ተመስገን ጨምሮ ሌሎች የግል ባለውቶች ተወካዮች ተገኝተዋል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ታምርት ዓለም አቀፍ ኤክስፖርት 2017 በትናንትናው ዕለት መርቀው መክፈታቸው የሚታወስ ሲሆን እስከሚያዝያ 29 ተጠናክሮ እንደሚቀጥል ተመልክቷል። በትብብር መስራት ብሔራዊ ጥቅም ማስጠበቅ የጠላት አላማ ማክሸፍ ይገባል። ሰላም በመጠበቅ በትብብር መስራት ብሔራዊ ጥቅምን በማስጠበቅ የጠላትን አላማ ማክሸፍ እንደሚገባ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በ116ኛው የኢትዮጵያ ፖሊስ ምስረታ ቀን ማጠቃለያ መርሃ ግብር ከፍተኛ የመንግስት ስራ ኃላፊዎች፣ ጥሪ የተደረገላቸው እንግዶች በተገኙበት በዛሬ እለት በመስቀል አደባባይ ተካሂዷል። ጠቅላይ ሚኒስትር አብይ አህመድ በመርሃ ግብሩ ላይ ባስተላለፉት መልእክት በኢትዮጵያ ፖሊስ 116 ዓመት ዓመት ያገለገለ ተቋም ነው። አፉን የሪፎርም ስራ በመስራት ዘመን የሚዋጀውን አቅም መፍጠር ያስፈልጋል ብሏል። ተቋሙ በስራው፣ በስልጠና፣ በቴክኖሎጂ የሚያድግ በመሆኑ እዚህ ላይ መስራት እንደሚገባው ገልጸው ባለፉት ዓመታት በኢትዮጵያ ተቋም ግንባታ ውስጥ የሰላም ደህንነት ተቋማት ላይ የተሰራ ስራ መርቂ መሆኑን የገለጹ ጠቅላይ ሚኒስትሩ አሁን ካለንበት ሁኔታ አንጻር መታጠቅም መዘጋጀትም ከሁሉም ሰረት ይጠበቃል። ኢትዮጵያ ብሔራዊ ጥቅም፣ ሰላም፣ አንድነት በቀጣይ ማረጋገጥ ስራ ከፖሊስ ይጠበቃል ብለዋል። ሰላም በመጠበቅ ተባብሮ መስራት፣ ብሔራዊ ጥቅምን በማስጠበቅ የጥላትን አላማ ማክሸፍ ይገባል ያሉት ሲሆን ከዚህም የሚያልፍ ነገር ሲኖር ግን እንደ አባቶቻችን በአርበኝነት ብሔራዊ ጥቅም ማስከበር የውልግልዜ ስራ መሆኑ ጠቁሟል። በኢትዮጵያ የሚመዘገቡ ሁሉ ተሽከርካሪዎች ኢቲ የሚል መለያ እና የኢትዮጵያ ካርታ ያለበት አዲስ የመለያ ሰሌዳ ቁጥር እንዲኖራቸው ሊደረግ ነው። በአገሪቱ ያሉ ተሽከርካሪዎች የመለያ ቁጥር ሰሌዳ እንደሚቀየር ተናግረዋል። በትራንስፖርት ሎጂስቲክ ሚኒስቴር የወጣው መመሪያ ምን ይዟል? አዲስ መመሪያ በአሁኑ ሰዓት የስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠው የተለያዩ ክልሎች እና የከተማ አስተዳዳሪዎች መለያዎች አላካተተም። በመላው ኢትዮጵያ አገልግሎት ላይ የሚውሉት የሰሌዳ ቁጥር ተመሳሳይ መለያ እንዲኖራቸው ይደረጋል። ሁሉም ተሽከርካሪ መለያ ቁጥር ሰሌዳው በእንግሊዝኛና በግዕዝ ፊደል ኢትዮጵያ የሚያመለክት አጭር ጽሁፍና የኢትዮጵያ ካርታ ይኖራቸዋል። በሀገሪቱ የሚመዘገቡ ሁሉ ተሽከርካሪዎች የሚለጠፉት የመለያ ቁጥር ሰሌዳ ላይ ኢትዮጵያ ካርታና ኢትዮጵያ ባጸደቀችው በዓለም አቀፍ ስምምነት መሰረት የተሰጠ ሀገራዊ ልዩ ምልክት ኢቲኤች እንዲሁም ኢቲ የሚል የግዕዝ ፊደልና የላቲን ፊደል ይዘት እንዲኖረው ይደረጋል። የመለያ ቁጥር ሰሌዳ አሰጣጡ ሶስት ላቲን ፊደላት እና አራት ቁጥሮች በመጠቀም ተከታታይ ቁጥር ያላቸው የመለያ ቁጥር ሰሌዶች እንዲመረቱ ያደርጋል። የተሽከርካሪ መለያ ቁጥር ሰሌዶች የቀለም ህብር ፊደላት፣ በተጨማሪ የመለያ ቁጥር ሰሌዶች ሲመረት ለቁጥጥርና ለምዝገባ አላማ የሚያገለግሉ መረጃዎች የሚሰጡ ሚስጥራዊ ምልክቶች እያንዳንዱ የሰሌዳ አይነት እንዲኖረው ይደረጋል። የመለያ ቁጥር ሰሌዳ የተሽከርካሪዎቹን ባለቤት የሚሰጡትን አገልግሎትና የኃይል አጠቃቀም የሚያመለክቱ ቀለማት እንዲሁም ሌሎች መለያ ይኖራቸዋል። በኤሌክትሪክ ወይም ታዳሽ ኃይሎች የሚሰሩ ተሽከርካሪ ሰሌዳ ከሌላቸው በተለየ መልኩ አረንጓዴ ትራንስፖርት፣ ግሪን ትራንስፖርት የሚል ጽሁፍ መለያ ይይዛሉ። ልዩ መግለጫ ያለው የተለያዩ የመለያ ቁጥር ሰሌዳ የሚፈልጉ ግለሰቦች በሚያቀርቡት ጥያቄ መሰረት ለሚጠይቁት እንደ ሁኔታ በልዩ ሁኔታ ሊሰጣቸው ይችላል። አዲሱ ሰሌዳ አይነት ከዚህ ቀደም በተመዘገቡ ተሽከርካሪ ላይም ተግባራዊ ይሆናል። መመሪያው በስራ ላይ ከመዋሉ በፊት የተመዘገቡ ተሽከርካሪዎች የቀድሞ ሰሌዳ ለዘጋቢው በአካል በመመለስ አዲስ ተሽከርካሪ የመለያ ቁጥር ሰሌዳ መውሰድ ይኖርባቸዋል። የተሽከርካሪው ባለቤቶች ነባሩን ሰሌዳ በመመለስ አዲሱን የሚወስዱትን የትራንስፖርት ሎጂስቲክስ ሚኒስቴር በሚያዘጋጀው ግዜ ሰሌዳ መሰረት ነው። በአጼ የሚኒልክ ዘመን የመጀመሪያው ተሽከርካሪ ወደ ኢትዮጵያ ከገባች ጊዜ አንስቶ ለመኪኖች የመለያ ቁጥር ከመስጠት የተጀመረ የሚናገር ሲሆን ከዚያም በኋላ ወደ ስልጣን በመጡት አስተዳደሮች ቢያንስ ሶስት ጊዜ ተሽከርካሪዎች መለያ ስለ ቁጥር ለውጥ ተደርጓል። በንጉሥ ኃይለስላሴ ዘመን የነበረው የሰሌዳ ቁጥር ወታደራዊ መንግስት ወደ ስልጣን ከመጣ በኋላ የተቀየረ ሲሆን በደርግ ዘመን የነበረው ደግሞ ኢህአዴግ ስልጣን ከያዘ በኋላ ለውጥ ተደርጎበታል። በኢህአዴግ ዘመን በአገልግሎት ያበቃና እስካሁን ስራ ላይ ያለው ተሽከርካሪዎች መለያ ቁጥር ሰሌዳ ኢቲ የሚል መለያ ካላቸው ከተወሰኑ ተሽከርካሪዎች ብቻ አብዛኞቹ የሚንቀሳቀሱባቸው ክልሎችና የከተማ አስተዳደሮች ስም ሁለት ፊደላት የያዙ ናቸው። ተከታታይ ሶስት ጊዜ በተመራቂ ተማሪዎች የመውጫ ፈተና ከ25 በመቶ በታች ውጤት የሚያስመዘገበ ዩኒቨርሲቲ ላይ እርምጃ እንደሚወስዱ ተገለጸ። ይህ የተገለጸው የትምህርት ሚኒስቴር ከፍተኛ አመራር የቡሌ ሆራ ዩኒቨርሲቲ ማህበረሰብ አባላት ጋር በተወያዩ ወቅት ነው። የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ በተከታታይ ሶስት ጊዜ በተመራቂ ተማሪዎች መውጫ ፈተና ውጤት ከ5 በመቶ በታች የሚያስመዘግበ ዩኒቨርሲቲ በትምህርትና ስልጠና ባለስልጣን በኩል እርምጃ እንደሚወሰድ ተመልክቷል። የዩኒቨርሲቲ አመራሮች በብቃት በችሎታ እንዲመደብ እየተደረገ መሆኑን አንስተው አሰራራቸውን ለማዘመን የዩኒቨርሲቲ አመራሮች ማሰልጠኛ ተቋማትን ለማቋቋም እየተሰራ ነው መሆኑን ተናግሯል። ጠቅላይ ሚኒስትር አብይ አህመድ በ116 ኛው የኢትዮጵያ ፖሊስ ምስራት አባል ላይ ከተናገሩት ከእናንተ የምንጠብቀው የኢትዮጵያ ብሔራዊ ጥቅም ሰላምና አንድነት ለማረጋገጥ ከወንድም ጎረቤታችን ህዝቦች ጋር በመተባበር መስራት፣ ከዛ ያለፈ ነገር ካለ ግን በኢትዮጵያ አርበኝነት ታሪክ የኢትዮጵያን ጥቅም ማስጠበቅ የሁልጊዜ ስራችን ሊሆን ይገባል ብሏል። ሰብስክራይብ፣ ሼር፣ ላይ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።